መጽሐፈ ጦቢት ምዕራፍ አስር አባቱ ጦቢት ግን ቀን ይቆጥር ነበር። ቀጠሮ አልቆ ሳይመጡ በቀሩ ጊዜ ወይ እነሆ ልጄ አፈረን፣ ወይስ ገባኤል ሞቶ ይሆን፣ ብሩንስ የሚሰጠው ሰው አቶ ይሆን አለ፤ አጥብቆ አዘነ። ሚስቱም ልጄስ ሞቷል፤ ስለዚህ ነገር ቀራ የዓይኔን ብርሃን ልጄን ያላጠፋሁብኝ ባይሆን ባላዝንብ ባላሳዘነኝም ነበር ብላ ታለቅ ስለት ጀመር። ዝምበይ እልፍ እልፍ ብለሽ አትናገሪ፣ እርሱ ውስጥ ደህና ነው አላት። እሷም አንተም ዝም በል አታሳንፈኝ፣ አታሳንፈኝ፣ ልጄስ ሞቷል አለች። ታለቅ ስለት ዘንድ ወደ ሄደበት ጎዳና ሁልጊዜ ትሄድ ነበር። ቀን እህልም አትበላም ነበር። የሰርጉ በዓል ሳያልቅ እንዳሄድ ራጉኤል ያማለው አስራ አራት ቀን እስኪፈጸም ድረስ ለልጇ ለጦቢያ እያስለቀሰችለት ሌሊትም ዝም አትልም ነበር። ከዚህ በኋላ በዓሉ ባለቀ ጊዜ እናትና አባቴ ተስፋ ቆርጠውልኛልና እንግዲህ ወዲህ ያዩኝ ዘንድ ተስፋ አያደርጉኝም። ና ጦቢያ ራጉኤልን እንግዲህ ወዲስ ሊሂድ አሰናብተኝ አለው። አማቱም ወሬሄን ይነግሩት ዘንድ እኔ ወደ አባትህ እልካለሁ፣ በእኔ ዘንድ ተቀመጥ አለው። ጦቢያም ወደ አባትህ የሄድ ዘንድ አሰናብተኝ እንጂ አይሆንም አለው። ራጉኤልም ተነስቶ ሚስቱን ሳራን ሰጠው፣ የገንዘቡን እኩሌታ ከብቱንና ሰውንም ብሩንም ሰጠው። ልጆቼ ሳልሞት የሰማይ ጌታ በጎ ነገር ያደርግላችሁ ብሎ መረቃቸው። እንግዲህ ወዲህ ዘመድሽ እርሱ ነውና ልጁን አማትሽን አክብሪ አላት። እኛም ባንቺ በጎ ነገር ተደረገ ሲባል እንስማ ብሎ ሳማት። አድናም ጦቢያን፣ አንተ ወንድሜ የምትወደው የሰማይ ጌታ ጎዳናህን ያቅናልህ፣ በእግዚአብሔር ፊት ደስ ይለኝ ዘንድ ከልጄ ከሳራ ልጅ ይስጥህ አለችው እንዳታሳዝናት እንሆ ልጄን አደራ ሰጥቻለሁ። ከዚህ በኋላ ጦቢያ መንገዱን ሄደ። መንገዱን አቅንቶ ላታልና እግዚአብሔርን አመሰገነው። ሚስቱ አድናና ራጉኤልም አመሰገኑት። ሄዱ፣ ወደ ነነዌም ቀረቡ።